ስንቱን አስታወስኩት መውደዴን ነግሬያት ስለኔው፣ በተከታታይ ግሩም ግሩም ስራዎችን ዝም ብሎ እንኳን ብንሰማቸው ከውድድር ባለፈ በጣም የምንወዳቸውን ውብ ስራዎች ነው ያቀረቡልን። ካሣሁን፣ መልካሙ እና ብሩክ፣ ለሶስቱም አንዴ ድንቅ ነበር። በጣም መልካም እድል ይሁንላችሁ። እሺ ከካሣሁን ሊጀምር ካሣሁን ይሰማል አይደል? በዚህ ጋር ሁል በል አይደለ? እሺ የደረጀ ዱባ ለመውደዴን በነገራችን ላይ በጣም ጥቂት ዘፈኖች ከምወዳቸው በግሌ አንዱ ዘፈን ነው ይሄ። የራሱ የደረጀ ዜማና ግጥም ነው። በጣም የምናከብረው የምንወደው የኤልያስ መልክ አሬንጅመንት ነው። ምርጫይን ማድረግን በጣም ነው ደስ ያለኝ። ከምርጫው ውጭ ደግሞ አሁን በደንብ በልህ የመጣ ይመስለኛል ወደ ቦታ ጠጋ የማለት ነገር ይታያል። ደስ ይላል። አዘፋፈን እንደዚህ ነው፣ በጣም ጥሩ ነው። ምናልባት ከትንሽ ትንሽ እንከኖች ላንሳና የታችኛው የዜማ ክፍል ወረድ ብሏል። ግን ምየሩ ግማሽ ቢወርድ ብዬ አሰብኩ። ምክንያቱም የላይኛው የዜማ ክፍል ሰከን ይላል፣ ትንሽ የመጫጫሁ ነገር ይቀንሳል። የዘፈኑ ባህሪ እንደዛ ነው ግን ደረጀ በተደጋጋሚ ቶኑን ስለለመድኩት በደረጀ ቶን ስናስበው አሁን የወጣበት ሁሉ አይመስልም። አይደለ? እንደዛ እየጮኸ ሬንጁ አንድ አይነት ነው። ትንሽ አንተ ጋር ትንሽ የመጮ ስሜት ስለመጣ ግማሽ ቢወርድ፣ አቅምህ ይሄ ነው ለእኔ ማለት ነው። በጣም ደስተኛ ነኝ። በጣም ጥሩ ፐርፎርማንስ ነው። ከዚህ እንዳትወርድ ነው ካሣሁን የምፈልገው እኔ። በዚህ አቅም ልክ ነው መሄድ ያለብህ። በጣም ጥሩ ነው። ልህ ደስ ብሎኛል። ከቅድሙ በአንድ ጊዜ ወደ ነበርክበት መንገድ ንቅት ብለህ መምጣት በጣም ደስተኛ ነኝ። መልካሙ ጋር ልሂድ። አብነት ስለኔው በጣም አሪፍ ምርጫ። ይህን ደግሞ ዘፈን በተለይ መልእክቱም በጣም ነው መወደ ቢገርቡ በጣም ትልቅ ዘፈን ነው። ምናልባት ከትናንሽ እንከኖች ልነሳ ና መልካሙ፣ ዘፈን ዘፈኑ ጉሮሮ ውስጥ በደንብ በቅ የተብላላና የገባ አይመስለኝም። ምክንያቱም አብነት አደገኛ ዘፋኝ ነው፣ አደገኛ ቀላጭ ነው። ምክንያቱም በሌላው ዘፈን ማየት እንችላለን። ጥቂት ዘፈኖችም የራሱ ቢኖሩት ሱዳነኛው ማየት እንችላለን። ይህን ዘፈን ልክክ አድርጎ ነው የሰራው። ለዛ አለው፣ ውበት አለው፣ በጣም ያዜማል እና አንተ ትንሽ ዘፈኑ አብሮ ያለመቆየት ነገር፣ ሁለተኛ ቫይብሬት ምንለው ቫይብራቶ ምንለው ነገር የማንቀጥቀጡን ነገር ጨመርክበት። ሌላው ደግሞ ቃላቶችን ታንቀጠቀጣቸው ነበር ማለት ሌላው ደግሞ ቃላቶችን በጣም እያንቀለቀልካቸው ነው። ስሙ አንዴ ተር ተር ታረጋቸዋል። ና ውበት በጣም ነበር ውበት ላይ ነበር እዚህ ዘፈን ላይ መጨነቅ የነበረ ብቻ ትንሽ እንደ ችግር ተሰምቶኛል ማለት ነው። እነዚህ ነገሮች በጣም ይታሰብበት። ሌላ ብሩክ የጋሽ መሐሙድ ስንቱን አሳለፍኩት የጋሽ መሐሙድን ዘፈን በቀጭን ድምፅ መስማት በጣም ደስ ይላል። ዛሬ እሱ ነገር አዲስ ለእኔም ልምድ ነው በጣም ዶ ደስ ያለኝ ምክንያቱም በራሳ ዘፋፈን ና ዛሬ በጣም ካንተ ትልቅ ነገር የተደሰትኩት ነገር እነዚህን የኖሩ ዘፈኖችን ስትጀምረው እንደሆነ ዜማውን ቀይረን የጀመርከው ደስ ብሎኛል። ከፍ አድርገህ ቀለጸ ምናምን የገባት ነገር ያሳደግካት ደስ ብሎኛል። ና እድገት የራስ ዜማ የማስመሰል ነገር ምክንያቱም በጣም እንግዲህ ይሄ ዘፈን ከ30 40 ዓመት በላይ ነው ጆሮችን ውስጥ የተቀጠቀጠ ዘፈን ነው እና በጣም ከባድ ነው። እና በእንደዚህ መምጣቱ በጣም ደስ ብሎኛል። በዚህ አጋጣሚ ዘፈኑን ብቻ አይደለም፣ በዛ ጊዜ የነበሩትን ደራሲ ደራሲዎችን በጣም አድነቅ እፈልጋለሁ። እንደዚህ ይህን ሁሉ አመት ተጉዘው እዚህ በእናንተ ጄኔሬሽን በእናንተ እድሜ ውስጥ እስካሁን እስካለን በተሻገረው መዘፈናቸው በጣም ሊከበሩና ሊመሰገኑ ይገባል። ዘፈኑን በረጅም ሳሰማው፣ ስለዚህ ጥሩ የዘፈን ምርጫ ነው። ብሩኬ በርታ፣ ጨምር ነንበሮችን ጦሩ ጦሩ ድል ለሶስታችሁ መልካም እድል ይመኛል። እሺ ከካሣሁን እጀምራለሁ። ለእኔ ትክክል ነው የቆሙት የደረጀ ዱባ ለመወደድ እነግርያት በጣም ጥሩ ምርጫ፣ ጥሩ የሆነ ምርጫ ና ከአንተ የድምጽ ቃና ጋር በደንብ ነው ይሄደልኝ። በዛ ላይ ደግሞ አንተ ጋር ሲመጡ ዜማዎች በራስህ የድምጽ ቃና ውስጥ የሚቀሸረው ነገር በሙሉ ተቀሽሮ ነው የሚቀርበው እና እዚህ ጋር በጣም ነው ደስ የሚለኝ እዚህ ስታቀርበው፣ ፕሬዘንሱም እዚህ ይሄ ድራማቲክ የሆነው ነገርም በደንብ አድርገ ነው የምታመጣው። በተለይ አሁን በጣም ልዩ ነበረ። እሱን ላደንቅል እወዳለሁ። በተለይ ቀጭኗን ድምፅ የተጫወት ክባትን መንገድ በጣም ነው ደስ ያለችኝ እና ከለርፉል ነበረች። እንደዚህ አይነት ሞሜንቶች ያሉበትን ዘፈን ስትጫወት እንደዚሁ በደም ገላጭ እንዲሆኑ ወደፊትም አስብበት። አንድ ቅር ያለኝ ነገር ዛሬ ማይክ እዚህ ጋ ነው። አንተ ተመስጠሃል እና አንገት እንዲ እንዲ ሲል ማይኩም በየመሃል ሚስ እያደረገው ንፋስ። ለኛ ሙዚቃ ተጫውተን እናቃለን እና ማይካችን ውስጥ ንፋሱ ሲገባ ብርር ብርር እንዲ ያረገዋል። ነገር ና እንትን አይበልሽ ማኔጅ አድርገው አይነው ተመስጠ ነው። ስለዚህ ማይኩ አንድ ቦታው ነው። አንተ እንደዚህ ስትል እያለፍከው ስለሚሄድ ይህን ነገር ተጠንቀቅ፣ አንድ ቦታው ይሄን ያየሁት። በተረፈ ዳይናሚክሱ፣ ስሜት ማጋባቱ፣ ኤቭሪቲንግ በጣም ቆንጆ ነበረ። ጎበዝ። የተወሰነ ቦታ ቅኝት አለ አንተ ጋ። ይሄ መወራት የለበትም። አስተካክል። መልካሙ ያብነት ግርማን ስለ እኔው የሚለውን ዜማ በጣም ቆንጆ ዜማ ነው የመረጥከው። በጣም በጣም መፈተን የሚችል ዜማ ነው ይዘ መጣው። ያንተ ድምጽ ተፈጥሮ እንዴት ነው ስንል፣ ይሄ በጣም የሚቀለጹ ነገሮችን አሁን እንግዲህ በተደጋጋሚ ሳይ የሚቀለጹ ነገሮች ጋር ብዙ አይደለም። ስለዚህ የምትመርጠው ዘፈን ላንተ ጉሮሮ የሚመች ቢሆን እመክርሃለሁ፣ ምክንያቱም ብዙ እንደዚህ ቅባትና ቅላጼዎች ያሏቸውን ነገሮች ስታመጣ ልክ እንደ ሰው እንደ ዘፈነው ሰው ወይዬ የተሻለ አድርገ ማቅረብ አለብ። ቀጥ ቀጥ ሲሉ የዜማው ስትራክቸር ስለሚቀየር ማለት ነው። ዜማው ምንድነው አሳዛኝ የሆነ ውበት ያለው ነው። እምባምባሊ ልህ ይችላል። የሆነ በቃ ከንብረት ከገንዘብ ጋራ ተያይዞ ሰዎችን በዛ ውስጥ መመዘን አይነት ነገር እና እኔ እንደውም ክሊፑን ሁሉ የሚያሳየኝ ስሜት ታመጣለ ብዬ ነበር፣ አላመጣልኝ። ዶላር ከኋላው ሲፈጠፈጣ አይተዋላ ሲል እንደ እሱ አይነት ነገር ይመጣል ብዬ ነበረ። እንደ እሱ አይነት ስሜቱን አይደለም በደንብ ልታጋባብኝ አልቻል። እንደገና ምመክርህ የቅኝት ቫራይቲህን እንድታሰፋ ቅድምም አሁንም የዘፈንክባቸው ሞዶቹ ተመሳሳይ ናቸው። ስለዚህ ያሉትን ሞዶች ና ትንሽ ጉሮሮውንም ፈተና ውስጥ የሚከቱትን እንድትለማመድ መክረሃለሁ። ከቅኝ ጋር በተያዘ የተወሰኑ ችግሮች ነበሩት። ካራክተሩን ይቀይረዋል። ያንተ ያለህ ድምጽ ና የዜማው ስትራክቸር አብረዋል ይሄድ ሲል ማለት ነው። እነዚህን ካስተካከል ቆንጆ ይሆናል። ወደፊት ምዘፍናቸው ላይ ማለት ነው። ብሩክ የጋሽ መሀሙድን ስንቱን አስታወስኩት። ይሄ ራሱ ትዝታ ነው፣ የትዝታ ዘፈን ነው አይደል? ወደ ኋላ ያሳለፈውን ነገር እየቃኘ የሚመጣበት የትዝታ ዜማ አይሁን እንጂ በትዝታ ቀኝት ውስጥ ትዝታ ነው የሚያወራው ና በደንብ አድርገ በዚህ ባለች ልምድ ብዙ ነገር ከተህበት ነው እየተጫወት ከ የነበረው ና ሰዎችን ወደ ኋላ እንዲያጠነጥኑ የማድረግ ያክል ብቃት ያለው ፐርፎርማንስ ነው ያቀረብከው። በጣም ጥሩ ነው። ሁሌም በራስ ድምጽ የምትጫወተውን ነገር አደንቃለሁ የተወሰኑ ቦታዎች ጋር ከቀኝ ጋር በተያያዘ ችግር ነበር ፍሬዝ አጠባበቅህ ዳይናሚክሱን ለመጠበቅ የሞከርክበት መንገድም በሙሉ አደንቃለሁ ወደ ላይ እንጂ ወደ ታች አይቻልም ብሎ አላማንም ይህንን እንድታስብበት ነው ለሶስታችሁም መልካም እድል እመኛለሁ እሺ በጣም ብዙ ሀሳብ ተነስተዋል አልደጋግምም በጣም አሳጥሬ ካሣሁን፣ ምርጫ ኤክሰለንት ነው፣ ፐርፎርማንስን ደግሞ ኤክሰለንት ፕላስ ነው። እኔ ኪዩም ጋ ሁሉም ጋር በጣም ተስማምቶኛል። በቃ በጣም በጣም ድንቅ ፐርፎርማንስ፣ ምንም ምልህ ነገር የለኝም። ማይክ፣ እንደዚህ እንደዚህ የምታደርገውን ነገር ትንሽ ኮንሽስ ለመሆን ብቻ መሞከር ነው ያለብህ። መልካሙ፣ በጣም ቆንጆ ምርጫ ነው፣ ፐርፎርማንሱ ከቅድሙ በጣም የተሻለ ነው። አንተን አንድ ነገር የምነግርህ በቫይብራቶ ወይም ድምጽ ማንቀጥቀጥና ቅላጼ መካከል ያለውን ልዩነት ለመረዳት ሞክር። ምናልባት ቅላጼ አደርጋለሁ ብለህ ይሆን እንደ ቫይብራቶ እያረክ ያለው ብዬ ስላሰብኩኝ አይደል። በደንብ ነው የገለጸልህ። አዎ፣ ምክንያቱም የማርገብገብን እንደ ቅላጼ እየወሰድከው እያሰብከው ይሆናል ብዬ ስለፈራሁኝ ነው። እሱን ብቻ አስብበት። ሌላው የተነሳውን ሀሳብ ስለምስማማ አልደግምም። ብሩክ በጣም ቆንጆ ምርጫ ነው። በጣም ቆንጆ ፐርፎርማንስ ነው። እንግዲህ የጋሽ ማሀሙድ የድምጽ ተፈጥሮ በጣም ሎዊ ወፍራም ነው። በጣም ሬንጁ ሰፊ፣ በጣም ሂዩጅ ትልቅ ድምጽ ነው ምናምን አይደለም በጣም እንደዛ። እና ያንተ ደግሞ ልጅነቱም አለ፣ የድምጽ ተፈጥሮ ቀጠን ያለ የወንድ አይነት ድምጽ ነው። እና ሁልጊዜ የምንለው ነገር ሁልጊዜ እኛ ሀገር የተለመደው ምንድነው ወፍራም ድምጽ ያለው ሰው የጋሽ ማህሙድን የሚዘፍነው አይነት ነገር፣ የለም እንደሱ። እንዳልሆነ አሁን አንተ ፐርፎርማንስ ይመሰክራል። ምንም ዜማ ይዛችሁ ነው በራሳችሁ ድምጽ በራሳችሁ መንገድ መጫወት ከቻላችሁ እንዲህ በጣም ውብ አድርጎ ማቅረብ ይቻላል። እሱን ነው እንድንለማመድ ልምምድ እንድናደርግ የምንፈልገው እዚህ ኢንዱስትሪ ውስጥም ጭምር ማለት ነው። በጣም ጥሩ ነበር ብሩክ። ምናልባት ግማሽ ከፍ ብትል የሚል ትንሽ ጥርጣሪ ያለኝ ከታችኛው ያለው ጋር ደብዘዝ ስላለብኝ ማለት ነው። የላኛው በጣም ናይስ ነው፣ ግን ስቲል ከዛም በላይ ቢሄድ የበለጠ አሪፍ ይሆናል ብዬ ስለማስብ ነው። ሌላ የተነሳው ነገር ልክ ስለሆነ አልደግምም። መልካም እድል እመኛለሁ ብሩክ። ካሣሁን እና መልካሙ ለዛሬ ይዘው የመጡትን አጠናቀዋል። ያው ከዚህ በኋላ ቀሪ ተወዳዳሪዎች የሁለተኛ ዙር ስራዎቻቸውን እስኪያቀርቡ ከመድረክ ጀርባ ሆነው ይጠባበቃሉ። የዚህ ሰዓት አጋሮቻችንን እናመስግን። አንበሳ ኢንተርናሽናል ባንክ፣ ግራንድ ቢሾፍት ሆስፒታል፣ ኢትዮ ቴሌኮም እና ዩትዮጵያ ግሪን ሞቢሊቲን ይቀላቀሉ። የዚህ ሰዓት አጋሮቻችን ናቸው፣ እናመሰግናለን። ከመልእክቶች በኋላ ስንመለስ ቀሪ ተወዳዳሪዎቻችን የመጨረሻ ስራዎቻቸውን ያቀርባሉ።